ሰላም ውድ ተመልካቾቻችን መልካም ሳምንት እንደነበራችሁ ተስፋ አረጋለሁ። ለዚህ ደግሞ ክፍለ ጊዜ ያበቃንን እግዚአብሔር እናመሰግናለን። በባለፈው ክፍለ ጊዜ ዳዊት እንዴት በመከራ ውስጥ አልፎ ወደ ንግስና እንደመጣ ከዛም ደግሞ እግዚአብሔር የዘላለም መንግስትን ኪዳን እንደገባለት ተመልክተናል። ከዚሁ ሀሳብ ጋር ለማያያዝ አሁንም ይህን ኪዳን የምናገኝበትን ክፍል በማንበብ እንቀጥላለን። ይህም በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 16 ውስጥ ይገኛል። እንደዚህ ይላል። እድሜህም በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስመሳለሁ፣ መንግስቱንም አጸናለሁ። እርሱም ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገሰጸዋለሁ፣ ከፊቴም ከጣልኩት ከሳውል እንዳራኩ ምሕረቴን ከእርሱ አላረቅም። ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። በዚህ ክፍል ውስጥ ቁልፍ የሆነ ቃል አለ፣ ዘር የሚለው። ለምንድን ነው ቁልፍ ነው ያለው? አንደኛ ወደ አብርሃም ተስፋ ይወስደናል እግዚአብሔር አብርሃም ሲጠራው በዘፍጥረት ምዕራፍ አስራ ሁለት ላይ ከዛ ደግሞ ይስሐቅን ለመሰዋት በታዘዘ ጊዜ በዘፍጥረት ምዕራፍ 22 ላይ እግዚአብሔር የሰጠው ተስፋ አለ ምንድን ነው አሕዛብ በዘርህ ይባረካሉ ያ ብቻ አይደለም ደግሞ ወደ ዘፍጥረት ምዕራፍ ሶስትም ይወስደናል እግዚአብሔር እባቡን በረገመ ጊዜ የተናገረው ነገር ምንድን ነው የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ ተስፋ ሰጥቷል እግዚአብሔር ስለዚህ እዚህ ጋም የምናገኘው ዘር የሚለው ቃል ያንኑ ሀሳብ የሚቀጥል ነው ማለት ነው አሁን ይሄ ሁሉ ተስፋ በማን ሊቀጥል የታሰበው በዳዊት ዘር ማለት ነው። እንግዲህ እዚህ ውስጥ ሶስት ድርብርብ ትንቢቶች አሉ ብንል ምን ማለት ነው? የመጀመሪያው እርሱ ለስሜ ቤት ይሰራል የሚለው በቀጥታ የሚፈጸም ትንቢት ነው። በዳዊት ልጅ በሰለሞን የሚፈጸም ነው። ብዙ ሩቅ አይደለም። ከዳዊት ቀጥሎ በሚመጣው በሰለሞን ይፈጸማል። ቀጥሎ ሁለተኛው ደግሞ ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገስጸዋለሁ፣ ከፊቴም ከጣልኩት ከሳኦል እንዳራኩ ምሕረቴን ከእርሱ ይሄ ደግሞ በሰለሞን ህይወትም ይፈጸማል፣ እናየዋለን። ቀጥሎ ደግሞ ከሰለሞን ቀጥሎ በሚነግሱት በዳዊት ልጆች ህይወትም የሚፈጸም ነው። ስለዚህ የመጀመሪያው በሰለሞን ቤት መስራቱ፣ ቀጥሎ እግዚአብሔር አልጥለው የሚለውን ተስፋ ደግሞ ለሰለሞን እና ከሱ ቀጥሎ ላሉት ሁለተኛ፣ ሶስተኛ ደግሞ ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል የሚለው ደግሞ ክፍት የሆነ ትንቢት ነው። ሶስተኛ ትንቢት ምንድን ነው ማለት ነው። ሶስት ድርብርብ ያለውን ለዛ ነው። በሰለሞን ሊፈጸም ይችላል ወይ ደግሞ በልጆቹ ወይ ደግሞ በዳዊት ልጅ በሆነ በአንድ ንጉስ ሊፈጸም ይችላል። ስለዚህ ይሄንን ገና የምናየው ነው የሚሆነው። ከዳዊት በኋላ ሰለሞን ይነግሳል። ከእግዚአብሔር ጥበብ ይጠይቃል፣ እግዚአብሔር ጥበብ ይሰጠዋል። የተለያዩ ምሳሌዎችን እንደመሰለ እንደተናገረ ከምሳሌ መጽሐፍ፣ ከመክብብ እንዲሁም ከመኃልየ መኃልይ እናገኛለን። እንግዲህ በሰለሞን ንግስና ውስጥ የአብርሃም ተስፋ በከፊል ሲፈጸም እናያለን። የትኛው አሕዛብ ሁሉ በዘር ይባረካሉ የሚለው በከፊል ተፈጽሟል። ለምንድን ነው? የሰለሞንን ጥበብ ለመስማት ከተለያየ ከእስራኤል ጎረቤት ሀገሮች ይመጡ ነበር። የሳባን ንግሥት እናስታውሳለን። የሰለሞን ዝና ሰምታ ወደ እስራኤል መታለች። ልክ እንደዛ ሁሉ ዝናው እንደወጣ እግዚአብሔር በሱ የሰራው የሰጠው ጥበብ ለአሕዛብ ሁሉ እንደደረሰና ለእነሱም በከፊል በረከት እንደሆነ ወይ ደግሞ ብርሃን እንደሆነ እናያለን። ያብቻለን። በሰለሞን መንግስት ጊዜ የእስራኤል ምድር ሁሉ በሰላም ተገዝታን የኖረችው፣ ስሙም ሰለሞን ነው። ሰላም የነበረበት የሰፈነበት፣ በሀብት በኢኮኖሚ እስራኤል ያደገችበት፣ ከጠላት ሁሉ ያረፈችበት፣ ቤተመቅደሱ የተሰራበት ጊዜ ነው። ስለዚህ የእስራኤል መንግስት ጫፍ የደረሰበት የንግስና ጊዜ ብና የሰለሞን መንግስት ነው። ስለዚህ በተወሰነ እግዚአብሔር ለአብርሃም የሰጠው ተስፋ ምድሪቱ እንደሚሰጠው ነግሮታል። ሰለሞን ያቺን ምድር በሰላም ገዛ። ስለዚህ እነዚህ ተስፋዎች በከፊል ተፈጽመው እናያለን። ይህንን በምናይ ጊዜ ምንድን ነው የምናስበው? በቃ እግዚአብሔር ለዳዊት የሰጠው እነዚህ ሶስት ድርብረብ ትንቢቶች ያላቸው ሁሉም በሰለሞን የሚፈጸሙ ይመስላሉ። እስፔሻሊ መንግስትህ ለዘላለም ይጸናል የሚለው በቃ ሰለሞን ነው፣ ይህንን መንግስት ለዘላለም የሚያቆይ ብለን ልናስብ እንችላለን። ግን ብዙ ሳናልፍ በአንደኛ ነገሥት ምዕራፍ 11 ውስጥ ሰለሞን በአሕዛብ ሴቶች ፍቅር እንደተነደፈና የአሕዛብ አማልክት ለማምለክ ልቡ ወደዛ እንደሄደ እንደተሳበ ይናገራል። ከዛ የተነሳ እግዚአብሔር መንግስቱን ከእሱ እንደሚቀድና ለባሪያው እንደሚሰጥ በነብዩ አማካኝነት ይነግረዋል። ነገር ግን በእርሱ ዘመን እንደማይሆን ስለ ባሪያው ስለ ዳዊት ሲል እግዚአብሔር ይህንን በሰለሞን ዘመን እንደማያደርገው ይነግረዋል። ከዛ በኋላ በልጁ በሮብአም መንግስት እግዚአብሔር የተናገረውን ያደርጋል። የእስራኤል መንግስት አሁን ለሁለት ይከፈላል። እስራኤል የሚለውን ስም ከዚህ በኋላ የሚይዙት በሰሜን ያሉት አስርቱ ነገዶች ናቸው። ይሁዳ ደግሞ የሚባለው ደግሞ በደቡብ ያሉት የይሁዳ ነገድና ከሱ ጋር አብሮ ቢንያም አንድ ላይ ሆኖ ይሁዳ የሚለውን ስም ይዘው በዛ ሲጠሩ እናያለን። ከዚህ በኋላ በምናነባቸው ክፍሎች ማለት ነው እንግዲህ በሰሜን ያሉት አስሩ ነገድ ምናሴና ኤፍሬምን ጨምሮ የሌዊን ዘር አያካትትም። እነሱ ሰማሪያ የሚባል የራሳቸው ዋና ከተማ ያዘጋጃሉ። ደግሞም ጣዖት የሚያመልኩበትን ቤተመቅደስ ይሰራሉ። የእስራኤል የሰሜኑ ክፍል የእስራኤል መንግስት የሚታወቀው አብዛኛውን በጣዖት በማምለክ እና በተከታታይ እግዚአብሔርን ሲበድሉ የነገስት መጽሐፍ ይነግረናል የወጡ ነገስት መጽሐፎች ስናነብ ይህንን እናገኘው የይሁዳ ምድር ደግሞ የእግዚአብሔር ተስፋ ያለበት ዘር ነው የዳዊት ልጆች እየተከታተሉ ሲነግሱ እናያለን የተመቅደሱ በኢየሩሳሌም አለ በከፊል እግዚአብሔርን አምልከዋል በተለይ ነገስታቶቹ ግማሾቹ በዳዊት መንገድ ሲሄዱ ግማሾቹ ደግሞ እግዚአብሔርን ትተው ሌሎች አማልክን ሲያመልኩ እንደነ ምናሴ አይነት የሆኑ ነገስታቶችም እናገኛለን እግዚአብሔር ለዳዊት ተስፋ ስለገባለት የይሁዳ ነገስታቶች ሳይቆራረጡ ሌላ ዘር ሳይገባ ወጥ ሆነው ሲገዙ እናያለን። የእስራኤል መንግስት ግን የተወሰነ ጊዜ ያህል የተወሰነ ትውልድ ይገዛል። ለምሳሌ አራት ጀኔሬሽን ድረስ ይገዛና ከዛ ደግሞ ሌላ ዘር መቶ እነሱን ገልብጦ ደግሞ ወይ ሁለት ጀኔሬሽን እንዲያደረጉ ነው ይኖሩት የተስፋ ዘር ስላልሆነ እግዚአብሔር የመንግስትን ኪዳን ስላልገባላቸው የሰሜኑ እስራኤል እየተገለባበጠ በተለያየ ሰዎች ሲገዛ እናያለን። የደቡብ ግን በይሁዳ ዘር ውስጥ ማለት በዳዊት ዘር ውስጥ ማንም ሳይገባ ያ ተጠብቆ ሲቀጥል የምናየው የእስራኤል መንግስት እና የእስራኤል ሕዝብ ጣዖትን ስላመለኩ በተደጋጋሚ እግዚአብሔር እንደነ ኤልያስን እንደነ ኤልሳን አይነት ነቢያቶች እየላከ ቢገስጻቸውም ከሆነ ጊዜ በኋላ ግን ለአሶር አሳልፎ ሰጣቸው እናያለን። በ721 ዓመት ዓለም ከክርስቶስ ልደት በፊት የአሶር ንጉስ መጥቶ የሰማርያን ከተማ ያፈርሳል። በሁለተኛ ነገሥት ምዕራፍ 15 ቁጥር 29 ላይ እናገኘዋለን። ከዛ በኋላ የእስራኤል ምድር ትማረካለች፣ ትፈርሳለች። ያንን ደግሞ የደቡቡ ክፍል የይሁዳ መንግስት ያያል። እግዚአብሔር ስለጠበቃቸው በሕዝቅያስ ዘመን አሦር ይህንኑ በይሁዳ ምድር ላይ ማድረግ አልቻለም። ነገር ግን ለትምህርት እንዲሆናት ለይሁዳ እግዚአብሔር ይህንን ሲያደርግ እናያለን። ነገር ግን ከዚህ ያልተማሩ፣ ስለዚህ እነሱም በጣዖት አምልኮ ውስጥ ሲቀጥሉ ከተወሰነ ዓመታት በኋላ በ586 ዓመተ ዓለም እነሱም ደግሞ በባቢሎን መንግስት ሲማረኩ እናያለን። ነገር ግን የሁለተኛ ነገስት መጽሐፍ ሲያልቅ በተስፋ ነው የሚጨርሰው። የብርሃን ጭላንጭል ያሳየናል። ሁለቱም መንግስታት ቢማረኩ ግን ተስፋ እንዳለ፣ የዳዊት ኪዳን አሁንም እግዚአብሔር ለዳዊት የሰጠው ተስፋ እንዳልቀረ የሚያሳይ ጭላንጭል ይነግረናል። ይህንን በሁለተኛ ነገስት ምዕራፍ 25 ከቁጥር 27 እስከ 30 ባለ ውስጥ እናገኛለን። እንደዚህ ይላል፣ እንዲህም ሆነ የይሁዳ ንጉስ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከሆሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳ ንጉስ ዮአኪንን ከወህኒ አወጣው፣ በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገስታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበረ። ንጉስም በሕይወቱ ዘመን ሁሉ የዘውትር ቀለብ እለት እለት ይሰጠው ነበር ይላል። ምንድን ነው የሚያሳየው ይሄ? እንግዲህ የይሁዳ ንጉስ ዮአኪን ተማርኳል በባቢሎን ያለው ግን በመጨረሻ ጊዜ ላይ ከወህኒ እንዳወጣው ልክ እንደ ዮሴፍ አይነት ድርጊት ነው የምናየው ሲደረግለት። ልብሱ ተለወጠ፣ የንግስና ስፍራ ተሰጠው። በሱ አካባቢ ከነበሩት ሁሉ ነገስታት ቤ ተማረኩ ይሆናሉ፣ ከነሱ በላይ ከፍ አደረገው። ወይ ደግሞ በባቢሎን ያሉ ነገስታቱ ሊሆኑ ይችላሉ። ትልቅ ስፍራ ተሰጠው። አሁንም በባቢሎን ሆኖ ይህ የይሁዳ ንጉስ ወይ ደግሞ ይህ የዳዊት ልጅ እየነገሰ ነው ያለው። ስለዚህ ምን እያለ ነው ያለው ፀሐፊው ሲጨርስ ሁለተኛ ነገስትን፣ ምንም እንኳን የእስራኤል ኃጢአት አስከፊ ቢሆንም፣ ምንም እንኳን እግዚአብሔር ጋር ያስማረካቸው ግን የተስፋ ብርሃን ጭላንጭል አለ፣ ቶታሊ አልተዳፈንም፣ የሚል ተስፋ ይሰጠናል። ይህንን ሀሳብ ይዘን ወደ ነቢያት እንሄዳለን። እስካሁን ያየነው የታሪክ መጽሐፍት ናቸው። ሁሉንም አልነካንም፣ የተወሰነ ነው። የእግዚአብሔር መንግስት እየሄደችበት ያለችበትን መንገድ ነው የምንከተለው። ስለዚህ ሁሉንም መጽሐፍት የማየት እድል የለንም። ግን በከፊል አይተናል የታሪክ መጽሐፍትን። አሁን የነቢያት መጽሐፍትን ነው የምናየው። የነቢያት መጽሐፍት ደግሞ ምንድን ነው? በነገስታት ጊዜ የተጻፉ ወይ ደግሞ የተነገሩ ትንቢቶች ናቸው። ለምሳሌ ኢሳያስን ወይ ኤርሚያስን ሌሎችም ነቢያት ሲጀምሩ ብታዩ የመጀመሪያ ቁጥር ላይ ያ ነቢይ የነበረበትን ጊዜ ያገለገለበትን የነገስታት ዘመን ይጠቅሳል። ስለዚህ ለብቻ ተጽፎ ብናገኛቸው በነገስት ታሪክ ውስጥ የሚገኙ ትንቢቶች ናቸው ወይ ደግሞ ክስተቶች ናቸው ማለት ነው። እነዚህ ነቢያት ምን ነበር ያገለገሉት ምን ነበር ያደረጉት ብንል በመጀመሪያ የእስራኤልን ኃጢአት መግለጥ ነበር ስራቸው። በተደጋጋሚ የሰሜኑን ቢሆን የደቡቡን ኃጢአት እየሰሩ እንደሆነ ከእግዚአብሔር ጋር እንዳልተስማሙ መንገዳቸው ደግሞ ጥፋት እንደሚያስከትል ሊመጣ ያለ ፍርድ እንዳለ ነገስታቶቻቸውን ደግሞ ትክክል ስራ እየሰሩ እንዳልሆነ ይጨቁኑ እንደነበረ በተለያየ መንገድ ብቻ የእስራኤል ኃጢአት መግለጥ፣ ሊመጣ ያለውን ፍርድ ማሳወቅ፣ ነገስታቶቹን ደግሞ ቻሌንጅ ማድረግ ነበረ ተልኳቸው። ያ ብቻ አይደለም ግን ደግሞ ፖዘቲቭ የሆነ ነገር ደግሞ እንደ መታደስ እግዚአብሔር ለእስራኤል አሰበውን መታደስ ይናገሩ ነበረ ለሰሜኑም ለደቡቡ እግዚአብሔር ያሰበውን መታደስ ሲነግሩ እናያለን። ስለመታደስ ስንል፣ አንደኛ እግዚአብሔር ህዝቡን እንደሚመልስ አንድ ወደ ራሱ፣ ከእግዚአብሔር ጋር ያላቸው ሪሌሽንሺፕ እንደሚታደስ፣ ደግሞ ወደ ምድራቸው እንደሚመለሱ፣ ከዛም ደግሞ የዳዊት መንግስት እንደምትታደስ እንደምትነሳ እንደገና አይነት ሚቶች ተናግረዋል። ለምሳሌ እኛ አሁን ያየን ያለ ነው የዳዊትን መንግስት ነው። ለምን የእግዚአብሔር ተስፋ የእግዚአብሔር መንግስት ተስፋ ያለባት የዳዊት ዘር ስለሆነች። እንዴት ነው የዳዊት መንግስት አሁን ብትማረክም እንደገና የምትነሳው የሚለውን የተናገሩትን አንዳንድ ክፍሎች እንዲህ፣ የመጀመሪያው በኤርሚያስ ምዕራፍ 30 ቁጥር ዘጠኝ ያለው ነው። እንደዚህ ይላል፤ ለአምላካቸው ለእግዚአብሔርም ለማስነሳላቸው ለንጉሳቸው ለዳዊትም ይገዛሉ እንጂ ሌሎች አሕዛብ እንደገና አይገዟቸውም። ምንድን ነው የሚያሳየው? ከዚህ በኋላ እነዚህ የተማረኩት የይሁዳ ልጆች የሚገዙት ለማን ነው? ለእግዚአብሔርና ለዳዊት። ዳዊት ኦልሬዲ ሞቷል። በዚህ ጊዜ ግን እግዚአብሔር ምን እያለ ነው? ልክ እንደ ዳዊት ዓይነት አስነሳላቸዋለሁ። ዳዊትን የሚመስል ከዳዊት ዘር የሆነ ሰው እንደሚያስነሳላቸው ይናገራል ። ሁለተኛው ደግሞ በትንቢተ አሞስ ምዕራፍ 9 ቁጥር 11 እንደዚህ ይላል፣ በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞም ዘመን እሰራታለሁ። አሁንም ምንድን ነው የሚያሳየው? የዳዊትን ድንኳን እግዚአብሔር እንደሚያድስ ያንን መንግስት እንደገና እግዚአብሔር እንደሚሰራ ተስፋ ሰጥቷል ማለት ነው። እንግዲህ አሁን ያለው ነገር አለ ምንድነው? ሶስተኛ ትንቢት ብለን ያስቀመጥነው አለ ሁለተኛ ሳሙኤል ምዕራፍ ሰባትን ስናይ ያ ምንድን ነው የዳዊት መንግስት ለዘላለም ይጠነክራል፣ ለዘላለም ይጸናል የሚል ተስፋ ሰጥቷል እግዚአብሔር። በሰለሞን ተስፋ ተደርጎ ነበረ፣ አልተሳካም። በልጆቹም ህይወት ስናይ አልተፈጸመም። ስለዚህ ይሄ ክፍት የሆነ ገና ተፈጻሚነትን የሚጠብቅ ትንቢት ነው፣ የዳዊት መንግስት ለዘላለም መጽናቱ ማለት ነው። ስለዚህ ከዚህ አንጻር ነቢያቶቹ የተናገሩት ነገር አለ። ይህ በማን ነው የሚሆነው? አሁን ይሁዳ ተማርካለች፣ ንጉሱም ከዙፋኑ ላይ ተነስቷል። አሁን ታዲያ እንዴት ነው እግዚአብሔር ቃል የሚፈጸምለት ለዳዊት የሰጠው ተስፋ እንዴት ይፈጸማል? የዳዊት መንግስት እንዴት ነው ለዘላለም የሚጸናው የሚለውን ጥያቄ በትንቢት ውስጥ መንፈስ ቅዱስ በእነሱ እያለፈ የተናገረው እናያለን። በዚህ ቦታ ላይ ትንቢቶች ሁሉ ወዴት የሚጠቁሙት ወደ አንድ ሰው፣ አንድ የሆነ የዳዊት ልጅ እንደሚመጣና እሱ ይህንን ተስፋ እንደሚፈጽመው እሱ ለዘላለም የሚነግስ እንደሆነ የተናገሯቸው ትንቢቶች አሉ። ይህንን የዳዊት ንጉስ ሲገልጹት በሁለት መንገድ የሚገልጹት አንደኛ፣ በጣም ኃይለኛ እንደሆነ ሀያል እንደሆነ ብርቱ እንደሆነ ይገልጹታል። ደግሞ በሌላ መንገድ ደግሞ ደካማ እንደሆነ መከራ የሚቀበል እንደሆነ አድርገ ገልጹታል። የመጀመሪያው ኃያል እንደሆነ የሚናገሩትን ይህ ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት እና ሰባት እንደዚህ ይላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም የእግዚአብሔር ቅንዓት ይህንን ያደርጋል። እዚህ ጋ የጠቀሰው ንጉስ ከዳዊት ዘር የሚመጣ ነው። ምንድ የተባለው አንደኛ ሀያል አምላክ እንዳለው ሀያል ተደርጎ የተገለጸው የዘላለም አባት፣ የሰላም አለቃ። እነዚህ ቋንቋዎች በተለይ የዘላለም አባት የሚለው እንደውም ከሀያልነት አልፎ የአምላክነትን ባህሪ ይሰጠዋል። ስለዚህ ይሄ የዳዊት ንጉስ ጀስት ሰው ብቻ አይደለም፣ አምላካዊ ባህሪ እንዳለው የሚጠቁም ነው። ደግሞም ምንድን ነው የሚለው በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም እስከ መጨረሻ ድረስ የሚቀጥል እንደሆነ ያሳያል ዙፋኑ ለዘላለም የሚቀጥል ስለዚህ የእግዚአብሔር ተስፋ ለዳዊት የተነገረው ቃል የሚፈጸምበት ሰው ይመጣል ወደፊት የሆነ ንጉስ እንዳለ ነው የሚጠቁሙ ሌላኛው ደግሞ እንዳልነው መከራ የሚቀበል ትሁት እንደሆነ ደካማ እንደሆነ የሚገልጹ ደግሞ ትንቢቶች አሉ እነዚህ ትንቢቶች ለምሳሌ ኢሳያስ ምራፍ ዘጠኝ ላይ ምራፍ 11 ምራፍ 42 ምራፍ 53 ላይ እናገኛቸዋለን እኛ ምራፍ 11 እና ምራፍ 53 ላይ ያለውን እ ምራፍ 11 ቁጥር 1 ላይ እንደዚህ ይላል፣ ከእሴ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። ምዕራፍ 53 ቁጥር ሁለት ደግሞ በፊቱ እንደ ቡቃያ ከደረቀ መሬት እንደ ስር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የምዕራፍ 11 እንደሚነግረን ከእሴ ግንድ በትር ይወጣል። በትር የምን ምልክት ነው? የመግዛት በዘፍጥረት ምዕራፍ 49 ላይም ያዕቆብ ሲባረክ ይሁዳን ስለ በትር ተናግሯል። መንግስት ከይሁዳ ዘር እንደሚመጣ ደግሞ ዘሁልቁንም ስናይ ዘሁልቁ ምዕራፍ 24 ላይም በጣም ከእስራኤል ቤት በትር እንደሚወጣ ገዢ እንደሚወጣ ተናግረዋል። ስለዚህ ጋር በትር የሚለው ቃል ንግሥናን መግዛትን የሚያሳይ ነው። ከሴ ግንድ በትር ይወጣል፣ ንጉስ ይወጣል። ከስሩም ቁጥቋጦ ያፈራል፣ ከስር ደግሞ ቁጥቋጦ ያፈራል። በትንሽ የሚጀምር ሀምብል ሆኖ የሚጀምር እንደሆነ ያሳያል። ቁጥቋጦ የሚለው አጀማመሩ በትንሽ እንደሆነ ትህትናውን የሚያሳይ ነው። ምዕራፍ 53 ቁጥር ለትጋ የያዝነው ምንድን ነው? እዛ ላይም ደግሞ የሚናገረው ከደረቅ መሬት እንደሚወጣ ሥር ነው። እሱ የሚያሳይ ምንድን ነው? የተዋረደ እንደሆነ አመጣጡ የተዋረደ እንደሆነ የሚያሳይ ነው። እነዚህ ሁለት ክፍሎች አንድ ላይ ሆነው ንጉሱ ምን አይነት ነው? ተዋርዶ የሚመጣ ነው፣ ደግሞ ኃያል ነው የሚለው ደግሞ ከዚህ በፊት ያየናቸው ክፍሎች ያሳያሉ። እንግዲህ በኢሳያስ ምዕራፍ 53 ላይ ያለው እና ምዕራፍ 42 ላይ ያለው አገልጋይ መከራ የሚቀበል አገልጋይ ነው። እሱ አገልጋይ ራሱ ደግሞ በምዕራፍ 9 ላይ፣ ምዕራፍ 11 ላይ ያየነው ንጉስ እንደሆነ የሚያገናኙ ፍንጮች አሉ። አሁን ለምሳሌ ያለው አመጣጡ በአትክልት ተገልጧል እና ደግሞ በትህትና እንደሆነ የሚያሳይ ክፍሎች አሉ። ስለዚህ ይህ አገልጋይ አደሴም ታይም ደግሞ ንጉሱ ነው የሚለውን የሚያሳይ ነው። እንግዲህ ይሄ ንጉስ በሚነግስበት ጊዜ ምንድን ነው የሚሆነው? አንደኛ ይሁዳ እና እስራኤል እንዳንደው ተከፋፍለዋል። ከዚህ በኋላ ግን አንድ ሆነው በዚህ ንጉስ ስር ይገዛሉ። ለምሳሌ ይህንን በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 23 እና 24 ላይ እንደዚህ ይላል። በላያቸው አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው ያሰማራቸዋል፣ እረኛ ይሆናቸዋል። እኔም እግዚአብሔር አምላክ እሆናቸዋለሁ፣ ባሪያዬም ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬያለሁ። ሆሴ ምዕራፍ ሁለት ቁጥር አንድና ሁለት ላይም እንደዚህ አይነት ሀሳብ አለ። እስራኤልና ይሁዳ አንድ ሆነው በአንድ መሪ ስር ይገዛሉ። ያንን መሪ ማብሎ ይጠረዋል፣ ዳዊት ይለዋል። ለምን ከዳዊት የሚወለድ ልጅ ስለሆነ እና ደግሞ እንደ ዳዊት እግዚአብሔርን ደስ የሚያሰኝ እንደውም ከዳዊት ባለፈ የሚሆን ስለሆነ በዳዊት ተጠርቶ እናየዋለን። ከዛ ደግሞ ሁለተኛው ምንድነው የሚሆነው? በዚህ ንጉስ አገዛዝ ውስጥ ምንድነው የሚፈጸመው? አህዛብ ሁሉ ወደ እርሱ ይመጣሉ፣ ከእሱ ስር ይገዛሉ። ይህንን በትንቢተ ኢሳያስ ምዕራፍ 55 ከቁጥር 3 እስከ አምስት ባለ ውስጥ እናገኘዋለን። ጆሮአችሁን አዘንብሉ ወደ እኔም ቅረቡ ስሙ ሰውነታችሁም በህይወት ትኖራለች። የታመነችውን የዳዊትን ምሕረት የዘላለምንም ቃል ኪዳን ከእናንተ ጋር ያደርጋለሁ። እነሆ ለአሕዛብ ምስክር፣ ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ ማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብረሃልና ስለ አምላክህ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ። የአሕዛብ ወደ መሲሁ መምጣት፣ ወደዚህ አገልጋይ መምጣት ነው የሚያሳየው። ያ ብቻ አይደለም። ምዕራፍ 11 ከቁጥር 3 እስከ 10 ውስጥ ስለዚህ መሲ ስለዚህ ንጉስ ይናገርና በጽድቅ እንደሚያስተዳድር እና የእሱ አገዛዝ ደግሞ ልክ የደንገነትን የሚያስታውስ እንደሚሆን፣ ህፃን በባብ ጉድጓድ ይጫወታል፣ አንበሳና ፍሬዳ በአንድነት ያርፋሉ። እነዚህን ሁሉ ከተናገረ በኋላ የሚያሳየው የደንገነት ውስጥ የነበረው ሰላም ነው። ያንን ይመልሳል። አዳም እንዲያደግ የተሰጠውን ያንን ተልእኮ ይመልሳል የሚለውን ከተናገረ በኋላ መጨረሻ ላይ ምን ይላል? በዚያ ቀን ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የሴን ስር አሕዛብ ይፈልጉታል ይላል። ስለዚህ አሕዛብ ወደሱ ይመጣሉ። እንግዲህ በዚህ በዚህ ንጉስ ምንድነው የሚሆነው? አንደኛ የአሕዛብ መምጣት ምንድን? ይሄ የአብርሃም ተስፋ ፍፃሜ ነው። አሕዛብ በዘር ይባረካሉ ብሏል። የዳዊት ልጆች ሊያደርጉ አልቻሉ። አሁን የሚመጣው ንጉስ ግን እሱ ይህንን ይፈጽመዋል። የአብርሃምንም ተስፋ ይፈጽማል። የአዳምና የህዋንንም ተልዕኮ ይፈጽማል። ግዛቱም ደግሞ ይሰፋል። የአዳምና የህዋን ተልዕኮ ምን ነበር ያለው? እስከ ምድር ዳር ድረስ መብዛት ነው። የእግዚአብሔር መልክ ይዞ መብዛት ነው። ይህ ሰውም እስከ መጨረሻ እስከ ዓለም ጥግ ድረስ አሕዛብ ሁሉ ወደሱ ይመጣሉ። ስለዚህ ግዛቱ እስከ አሕዛብ ጥግ ይሆናል። ዳዊት እስከ መጨረሻ መንግስቱ ሊታደግ አልቻለችም ብለናል። የዚህ ንጉስ መንግስት ግን እስከ ጥግ ድረስ እንደሚሄድ ሁሉን እንደሚገዛ ያሳያል። ይህ ደግሞ ለዳዊት እግዚአብሔር በመዝሙረ ዳዊት ምዕራፍ ሁለት ቁጥር ስምንት ላይ ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ ያለው ተስፋ ፍጻሜ ይሆናል ማለት። ስለዚህ እስካሁን የተነገሩትን ሁሉ የአብርሃም፣ የዳዊት፣ የአዳምና የሔዋን ተስፋዎች ሁሉ ፍጻሜ የሚያገኙት በዚህ ንጉስ ነው ማለት ነው። ይህ በሚሆንበት ጊዜ እግዚአብሔር ምን ያደርጋል? አዲስ ኪዳን ከህዝቡ ጋር ይገባል። ትንቢተ ኤርምያስ ምዕራፍ 31 ከ31 እስከ 34 ባለው ውስጥ እግዚአብሔር ስለዚህ አዲስ ኪዳን ይናገራል። ይህ አዲስ ኪዳን ሲሆን፣ ልባቸው ይታደሳል፣ ልባቸው ይለወጣል፣ የእግዚአብሔር ህግ በልባቸው ውስጥ ይጻፋል፣ መንፈስ ቅዱስን ይቀበላሉ፣ ደግሞ የኃጢአት ስርየት ይሆንላቸዋል። ስለዚህ በዚህ ንጉስ መንግስት ውስጥ አዲስ ኪዳን ይሆናል። ያ ደግሞ የኃጢአትን ስርየት ያመጣል። በብሉይ ኪዳን በተደጋጋሚ እየሆነ የነበረው የመስዋዕት ስርዓት ህዝቡን ኮምፕሊት ሊያነጻ ስላልቻለ አሁን በዚህ ንጉስ አማካኝነት እግዚአብሔር አዲስ ኪዳን ይገባል። ደግሞ የኃጢአትን ስርየት ያስገኛል። ቢሆንም ያሳያል፣ እስራኤል ወደ ምርኮ እንድትሄድ ያደረጋት ነገር ለእግዚአብሔር አለመታዘዟል፣ የኃጢአታቸው ክፋት ነው። ይህንን ሊያስወግዱ አልቻሉም። ከመሳፍንት ዘመን ጀምሮ አይተነዋል። በተደጋጋሚ እስራኤል ለእግዚአብሔር ልትገዛ አልቻለችም። አሁን ግን እግዚአብሔር የኃጢአትን ስርየት ያደርጋል፣ ልባቸውን ይለውጣል፣ መንፈሱን በእነሱ ውስጥ ያስቀምጣል። ያኔ ከእግዚአብሔር ጋር መኖር ይችላሉ ማለት ነው። ይህንኑ ሀሳብ በተመሳሳይነት በትንቢተ ሕዝቅኤል ምዕራፍ 36 ከ25 እስከ 27 ውስጥም እናገኘዋል። ይህ ሁሉ ተስፋ መቼ ነው የሚፈጸመው? ያለን እንደሆነ ትንቢተ ኤርምያስ ምዕራፍ 25 ላይ የሰባ ዓመት ምርኮ እንዳለ ይናገራል። ይሁዳ በባቢሎን ለሰባ ዓመት እንደምትማረክ ከዛ በኋላ ሕዝቡ ወደ እግዚአብሔር መመለስ፣ ሕዝቡ ወደ ምድራቸው መመለስ፣ የዳዊት መንግስት መታደስ፣ እነዚህ ተስፋዎች ሁሉ የሰባ ዓመት ምርኮ ከተፈጸመ በኋላ የሚሆኑ እንደሆነ ይናገራል። ይህንን ሲያስቀምጥ ተስፋዎች የሚፈጸሙበትን ዘመን ሲጠቅሰው ምን ይላል? የኋለኛው ዘመን የኋለኛው ዘመን የኋለኛው ዘመን እያለ በትንቢተ ኤርምያስ ምዕራፍ 23 ላይ ምዕራፍ 30 48 49 ላይ በተደጋጋሚ የኋለኛው ዘመን የሚል እናያለን። ይሄ ዘመን ማለት ምርኮ ከተፈጸመ በኋላ የሚሆን ሩቅ ዘመን ያለ ተስፋዎች የሚፈጸሙበት ጊዜ እንደሆነ ያሳያል። ይህ ዘመን መቼ ነው ወይ ደግሞ መቼ ነው ይህ ዘመን የሆነው የሚለውን በሚቀጥሉት ክፍሎች እናያለን። የዳዊት ተስፋ ቃል በሰለሞን እና በልጆቹ ተፈጻሚነት አገኘ የሚን ጠቂ ናየ ነው አላገኘም። ነቢያቶችም ደግሞ ያንን ይዘው ወደፊት የሆነ ንጉሥ ሊመጣ እንዳለ የተናገሩትን ተስፋ አይተናል። በሚቀጥለው ክፍለ ጊዜ ደግሞ እግዚአብሔር ቢፈቅድ በትንቢተ ዳንኤል መጽሐፍ፣ በዕዝራ በነህሚያ ከምርኮ በኋላም ባሉት ሰዎች እንዴት የእግዚአብሔር መንግስት እንደቀጠለች የምናይ ይሆናል። በዛሬው ትምህርት እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር